ጋዜጠኛው ፋሲሌን ያለም ኢትዮጵያን እንወዳለን ሲሉ ወደዳቸው፣ ታሪክን እናከብራለን ሲሉ አከበራቸው፣ ሃይማኖትን እናጸናለን ሲሉ አጸናቸው፣ ነጻነትህን እናጎናጸፋለን ሲሉ መጎናጸፊያውን ሰጣቸው፣ ተደመር ሲሉ ተደመረላቸው፣ ደግፈን ሲሉ ደገፋቸው፣ አጨብጭብ ሲሉ ማጨበጨበላቸው፣ ታገስን ሲሉ ታገሳቸው፣ ዝመት ሲሉ ዘመተላቸው። ቃላቸውን ሲያጥፎ ግን ቃሉን አጠፈባቸው፣ ፊታቸውን ሲያዞሩበትም ፊቱን አዞረባቸው፣ በዘር ሲለያዩት ግን ተለያቸው የአራት ዓመታት የፖለቲካ ታሪካችን ባጭሩ ይህንን ይመስላል ሲል የሰላ ትችት የያዘውን መልእክቱን አጋርቷል። ጠቅላይ ሚኒስትር አብይ በወቅታዊ ጉዳዮች ዙሪያ ታዲያ ዛሬ ከከፍተኛ የመንግስት ስራ ኃላፊዎች ጋር ስለመወያየታቸው ተዘግቧል። የጠቅላይ ሚኒስትር ጽህፈት ቤት በድፍኑ ተወያይተዋል ከማለት ውጪ ዝርዝር ነገርን አላጋራም። ይህ በእንዲህ እንዳለ ምንም ኮሽ ሳይል እጅግ በሚያስደንቅ ስነ ስርዓት የሲኖዶሱን ውሳኔ ተከትሎ ህዝበ ክርስቲያኑ ታዘው እያደረገ ያለውን ሰላማዊ ትግል የተመለከቱና ዓይናቸው የቀላ አንዳንዶች የሲኖዶሱንና የሕዝቡን አግባብ የሆነ ጥያቄ አቅጣጫ ለማስቀየር በሌሎች እምነት እንደዚሁም ብሔር ላይ ግጭት ቀስቃሽ ሊሆኑ የሚችሉ ይዘት ያላቸው መልእክቶችን እየጻፉና በየመንገዱ እየለጠፉ እንደሆነ፣ ይህንን ተከትሎም ሁሉም አካባቢውን ከነዚህ ሰርጎ ገቦች እንዲጠብቅ መልእክት እንደተላለፈ ሰምተናል። አካባቢያችሁን በደንብ በመቃኘትም ህገ ወጦችን ለህግ አስከባሪ አሳልፋቸው ስጡ በሚል ነው መልእክቱ የተላለፈው። በጅማ የማህበረ ቅዱሳን ማዕከል ሰብሳቢ በጥቆማ ቤቱ ተፈትሾ የጦር መሳሪያ ክምችት ተገኘ የሚል መረጃ ሲሰራጭ ነበረ። ከመረጃው ጋርም የተለያዩ የጦር መሳሪያዎችንና ስለታማ ነገሮችን የሚያሳዩ ፎቶዎች ተያይዘዋል። ፎቶዎቹ ግን አንዱ በፈረንሳይ ሀገር ሌላኛው ደግሞ በአዲስ አበባ ከጊዜያት በፊት የተከሰቱ ተብለው የተጋሩ እና የቆዩ ምስሎች እንደሆኑ ኢትዮ ቼክ አጋልጧል። በሌላ በኩል በሻሸመኔ ከተማ በሚገኝ ቤተ እምነት ውስጥ በፍተሻ ተገኘ ያሉትን የጦር መሳሪያ ምስል አንዳንዶች ሲያጋሩ ነበረ። ምስሉ ላይ በርከት ያሉ ሽጉጦችና መትረየሶችም ታይተዋል። ምስሉ ግን በመጀመሪያ ተጋርቶ የነበረው መጋቢት 6 2012 ሲሆን በወቅቱም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሲዳማ ክልል በግለሰብ ቤት ተከማችቶ የነበረ የጦር መሳሪያ በቁጥጥር ስር መዋሉን ገልጾ ያጋራው እና ያቀረበው ዜና ነው። ከዛ ላይ የተወሰደ የቆየ ምስል እንደሆነም ለመረጋገጥ ችሏል። ተመልካቾች የአዲስ አበባ ፕላንና ልማት ኮሚሽን የቅዱስ ሲኖዶስ ውሳኔን ተቀብላችሁ ጥቁር የለበሳችሁ ኦርቶዶክሳውያን ሰራተኞች ስራ መስራት አትችሉም፣ ከላይ የመጣ ትዕዛዝ ነው በማለት ወደ መስሪያ ቤቱ እንዳይገቡ መከልከሉ ተዘግቧል። ድሬሲንግ ኮድ የሌለው መስሪያ ቤት የምትለብሱትን ልምረጥላቸው ማለቱ አስገራሚ ነው በሚልም በርካቶች እየተቹት ነው። ለሃይማኖቱ ያለውን ንቀት ያሳየ ነው ሲሉ ሰራተኞቹ ተናግረዋል። ታዲያ በስፍራው ተገኝቶ ለህዝቡ ቃለምልልስ ሲያደርግ የነበረው አሻም ቴሌቪዥንም ቀረጻውን አቋርጦ እንዲሄድ በፖሊስ እንደተደረገ ነው የሰማነው። ተመልካቾች ሰብአዊ መብታችንን ማክበር የተሳነው መንግስት የልብሳችንን ቀለም ሊመርጥልን አይችልም ያሉት ታዲያ ብፁዕ አቡነ ሄኖክ ናቸው። ብፁዕነታቸው በማህበራዊ ሚዲያ ትስስር ገጻቸው ባስተላለፉት መልእክት በሻሸመኔ ከተማ በኦሮሚያ ክልል መንግስት የጸጥታ ኃይሎች ኦርቶዶክሳውያንን ከክልሉ የማጽዳት ዘመቻ የሚመስል ኢሰብአዊና ኢህገ መንግስታዊ ድርጊት መፈጸሙ መላው ኦርቶዶክሳውያንን ያሳዘነ ድርጊት ነው ሲሉ ገልጸዋል። አያይዘውም ለህዝብ የተቋቋመው መንግስት የህዝብን ሰብአዊ መብት አለማክበሩ ሳያንስ በአንዳንድ አካባቢዎች ብሎም መንግስት በሚመራቸው ተቋማት ውስጥ የሚሰሩ ሰራተኞች ኦርቶዶክሳውያን መልበስ የምትችሉት እኔ የመረጥኩላችሁን ብቻ ነው በሚል ቅዱስ ሲኖዶስ ያወጣውን ቀኖናዊ ትዕዛዝ ምዕመናን እንዳይፈጽሙ ብለውም እንዲሸማቀቁ በማድረግ እያካሄደ ያለው አፈና ዲሞክራት ነኝ ከሚል መንግስት የማይጠበቅ መብታችንን የረገጠና ከቀደሞ አፋኝ መንግስታት ስርዓት የተለየበትን ሁኔታ ለመገንዘብ የሚያዳግጥ ተግባር ነው ብለዋል። ኦርቶዶክሳውያን ምዕመናን ከምንጊዜውም በላይ ቅዱስ ሲኖዶስ የሚሰጠውን መመሪያና አቅጣጫ ብቻ በመከተል የመብት ጥያቄያችን በተግባር እስከሚመለስና የመኖር መብታችንን እስከምናረጋግጥ ድረስ በሰላማዊ መንገድ ትግላችንን እንድንቀጥል እያሳሰብን የጸጥታ አካላትም ለሚያልፍ ጊዜ የማያልፍ ጠባሳ ከመጣልና ሰላማዊ ክርስቲያኖችን ከማሳደድ እንድትቆጠቡ እንጠይቃለን ሲሉ መልእክታቸውን አስተላልፈዋል። የጅማ ደብረ መዊ መድኃን ያለም ቤተ ክርስቲያን ላይ ታዲያ ከፍተኛ ከበባ እንደተደረገበት ዛሬ ሰምተናል። ተዋህዶ ሚዲያ ማዕከል ባጋራን መረጃ መሰረት የጅማ አገረ ስብከት መንበረ ጵጵስና የሚገኝበትን ደብረ መዊ መድኃን ያለም ቤተ ክርስቲያንን ሰብሮ ለመግባት ከፍተኛ የጸጥታ ኃይል የቤተ ክርስቲያኑን ቅጥር ከቦ መቆሙና በዚህም ውጥረት መንገሱ ተገልጧል። የኦሮሚያ ፖሊስና ልዩ ኃይል ሀገረ ስብከት ሆነ ለ22 ዓመታት ያህል ያስተዳደሩትን ብፁዕ አቡነ ስጢፋኖስን ከጅማ አየር ማረፊያ እንዲመለሱ ካደረገ በኋላ ህገወጡን ቡድን ለማስገባት እየተንቀሳቀሰ ይገኛል ተብሏል። የጅማ ምእመናንና ምእመናት ግን ይህንን ህገወጥ ሹመት በመቃወም አድባራቶቻቸውን በመጠበቅ ላይ ናቸው። ነገር ግን የኦሮሚያ ፖሊስ ልዩ ኃይልና ሚሊሻ የደብሩ በር ላይ ቆሞ ወይም ዘግቶ ከውጭ ሌሎች ምእመናን እንዲጠጉ እንደማይፈቀድና በሩቅም እየመለሳቸው እንደሚገኝ መረጃ አድራሾች ጠቁመዋል። በዚህ ምክንያትም ባለፉት ሶስት ቀናት ውስጥ ምንም አይነት ምግብ እየገባላቸው እንዳልሆነና ለቀብር የሚመጡ ኦርቶዶክሳውያንን ሳይቀር ደብቀው ምግብ ያስገባሉ በሚል ጥርጣሬ ከፍተኛ ፍተሻ እንደሚደረግ ግባቸው ነው የተነገረው። በተጨማሪም ጥቁር ልብስ የለበሱ ምእመናንን ጨምሮ በርካታ ኦርቶዶክሳውያን ካህናት አባቶችን ጭምር እያሰሩ እንደሚገኝ ተጠቅሷል። እስካሁን ድረስም አባ ተክለ ሃይማኖት የሚባሉ የማህደረ ስብሀት ልደታ ለማርያም ቤተክርስቲያን አገልጋይን አስረዋል። ከዚህ በተጨማሪም የደብረ መዊ መድኃኔዓለም ቤተክርስቲያን አስተዳዳሪ ለሆኑት መልአከ መዊ አባ አብርሃም ከቤተክርስቲያኑ ግቢ እንዲወጡ ከጸጥታ ኃይሉ ደብዳቤ እንደተላከባቸውም ነው የተገለጸው። እንደ ምንጮች ገለጻ በቤተክርስቲያን ውስጥ ያሉ ምእመናን እንዲወጡ ለማግባባት እየሞከሩ ቢሆንም ብንወጣም ቤት ለቤት ተለቅመን እንታስራለን እዚሁ ሆነን መከራ እንቀበላለን በሚል አቋም ጸንተው እየጠበቁ መሆናቸው ነው የተነገረው። የተዋህዶ ሚዲያ ማዕከል እንደዘገበው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አሁንም በብፁዓን አባቶችና ምእመናን ላይ እየደረሰ ያለው ስቃይና እንግልት መቀጠሉን ገልጻለች። ታዲያ በሰበር ዜና ከተደጋጋሚ የግፍ እስር ከወራት በፊት የተፈታው የባልደራስ ከፍተኛ አመራር አቶ ስንታየሁ ቸኮል ከጎፋ ገብርኤል ቤተ ክርስቲያን በፌዴራል ፖሊስ ተይዞ መታሰሩ ተዘግቧል። ከተደጋጋሚ አዲስ አበባ፣ የባሕርዳርና የቡራዩ የግፍ እስር ከወራት በፊት የተፈታው የባልደራስ ከፍተኛ አመራር ስንታየሁ ቸኮል የካቲት 1 2015 ጠዋት ላይ በንፋስ ስልክ ላፍቶ ክፍለ ከተማ ለጾመ ምህላ ጎፋ ገብርኤል ቤተ ክርስቲያን በሄደበት በፌዴራል ፖሊስ መታሰሩን ለማወቅ ተችሏል። ስንታየሁን በመያዝም ከቀኑ አምስት ሰዓት አካባቢ በቤት ውስጥ በፌዴራል ፖሊሶች ፈተሻ ሲደረግ እንደነበረ የተዘገበ ሲሆን፣ በፍተሻ ወቅት ከልጆቹ መካከል አንዷ ስታለቅስ፣ ስንታየው ለምን ታለቅሻለሽ? ይህ እኮ የፖለቲካ እስር አይደለም፣ የሰማዕት እስር ነው። ለወንጌሉ መታሰር ተገኝቶ ነው እንዴ? ካህናቶች እየሞቱ አይደል እንዴ? ካህናት እየታሰሩ አይደለም ወይ? እያለ ሲያበረታታ ተደምጧል። ተመልካቾች

ከወቅታዊ ቤተ ክርስቲያን ዜና ወጣ ስንል በመዲና አዲስ አበባ ከሚካሄደው 36ተኛው የአፍሪካ ህብረት ስብሰባ ጋር ተያይዞ ከዛሬ የካቲት 1 2015 ከቀኑ 6 ሰዓት ጀምሮ በከተማዋ ሞተር ብስክሌትና የባለሶስት እግር ተሽከርካሪ ባጃጅ ማሽከርከር የተከለከለ መሆኑን የከተማው የትራፊክ ማኔጅመንት ኤጀንሲ አስታውቋል። በዚሁ መሰረት ከዛሬ ቀኑ 6 ሰዓት ጀምሮ እስከ የካቲት 5 2015 አመሻሽ 12 ሰዓት ድረስ በከተማዋ የባለሶስት እግር ተሽከርካሪ ባጃጅ በማሽከርከር የሚንቀሳቀሱ አካላት ላይ እርምጃ እወስዳለሁ ብሏል ኤጀንሲው። እንደዚሁም ሞተር ብስክሌቶች ዜናዎችንም ከዛሬ የካቲት 1 2015 ጀምሮ 36ኛው የአፍሪካ ህብረት ስብሰባ እስኪጠናቀቅ የካቲት 13 2015 አመሻሽ 12 ሰዓት ድረስ ማሽከርከር ፍጹም የተከለከለ መሆኑንም አስታውቋል ኤጀንሲው ክልከላው የሚመለከተው የጸጥታና የትራፊክ ቁጥጥር ስራ አካላት ከሚጠቀሙባቸው ውጪ በአዲስ አበባ ከተማ በሁሉም አካባቢዎች የሚንቀሳቀሱ ባጃጆችን ባለሁለት እግር ሞተር ብስክሌቶችንና ና በኤሌክትሪክ የሚሰሩትን ጭምር መሆኑንም ገልጿል የባጃጅ ባለንብረቶች ና አሽከርካሪዎች የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች ይህንኑ ክልከላ መሰረት በማድረግ እስከተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ኤጀንሲ ያሳሰበ ሲሆን ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ እንደሚወስድም አስታውቋል። በሽብርተኝነት የተፈረጀው የሸኔ ታጣቂ ኃይል በምስራቅ ወለጋ ዞን በፈጸመው ጥቃት የንጹሐን ዜጎችና የመንግስት ባለስልጣናት ህይወት ማለፉ ተነገረ። ጥቃቱ የተፈጸመው ባለፈው ሳምንት ሲሆን ክልሉ አሁን አካባቢው ወደ ነበረበት ሰላሙ ተመልሷል ቢልም ነዋሪዎች ግን ስጋት ውስጥ ነን ሲሉ ለሸገር ተናግረዋል። ባለፈው ሳምንት ጥር 25 ቀን 2015 ዓም ታጣቂ ኃይሉ በፈጸመው ጥቃት የበርካታ ንጹሐን ዜጎች ህይወት ማለፉን የአካባቢው ነዋሪዎች ለሸገር ተናግረዋል በጉቡ ሰ

አኖ ከተማና አካባቢው በተፈጸመው ጥቃት ከአመት በፊት ጥቃት ሸሽተው በመጠለያ የነበሩ አረጋውያን ሙሉ በሙሉ መገደላቸውን ሰምተናል በዕለቱ በተለያዩ ሶስት አካባቢዎች በተመሳሳይ ሰዓት ጥቃት በመክፈቱም ከፍ ያለ ጉዳት አድርሰዋል ብለዋል ነዋሪዎቹ ደራጅ ሀይል ነው ከባድ መሳሪያ ዲሽቃ የሚባል መሳሪያ ሁሉ ይዘዋል ብሬን ስናይፐር ይዘዋል የመከላከያ ልብስ የለበሱ በቃል የመከላከያ ልብስ ለብሰዋል በብዛት እንደዛ አርገው አዘናግተው በጣም ብዙ ንጹሀን ወገኖቻችንን በግፍ ጨፍጭፈው በለዋቸዋል እኛ የፈጣሪ ፍቃዱ ነው ያው በሕይወት ተርፈናል ይገኛል። አሁን ባኮ ነው ያለ ነው። ባኮ የምትባል ከተማ ነው ያለ ነው። ከተለያየ ከገጠር ቀበሌዎች ተፈናቅለው አንዶ መጠለያ ውስጥ የሚኖሩ ነበሩ። ቤት የሌላቸው ሽማግሌዎች፣ በተለይ ደካሞች ማለት ነው። እነሱን አንድም አላስቀሯቸው እንዳለ ነው የጠረሷቸው። እኔ በአይኔ እያየሁት በክርስቲያን ቀብር ላይ የተቀበሩት ዘጠኝ በእስላም ቀብር ላይ የተቀበሩት ሰላሳ አንድ ጊዜ በላቸው ሁለት ታጣለኝ የኦሮሚያ ክልል በበኩሉ ሸኔ በመንግስት እርምጃ እየተወሰደበት በመሆኑ አለው ለማለት እየፈጸመው ያለው ጥቃት ነው ይላል የክልሉ የኮሚኒኬሽን ኃላፊ አቶ ኃይሉ አድኛ። በተጠቀሰው ዕለት የሸኔ ታጣቂ ኃይል በጉቡ ሰየ ወረዳ በፈጸመው ጥቃት ከንጹሐን ዜጎች ባሻገር ለስራ ወደ ስፍራው የሄዱ የኦሮሚያ ክልል የሰራተኛና ማህበራዊ ጉዳይ አማካሪም በጥቃቱ ተገድለዋል ብለዋል። ሌሎች ሁለት ባለስልጣናትም ነበሩ። ከልብ አመሰግናለሁ።